ክሪያቲንም ይሁን ወይ ፕሮቲን ብትወስዱና ለውጥ ባታዩ ዋናው ቁልፍ ነገር አንድ ዛሬ የምነግራችሁ ነገር ነው። ኤምቶር ፓዝዌይ ይባላል። ምንድን ነው ኤምቶር ፓዝዌይ? ክሪያቲን ስንወስድ ኤምቶር ፓዝዌይ ነው የሚያነቃቃው ይባላል። ወይ ፕሮቲን ስንወስድ ሪካቨሪ እንድናደርግ ሲያስፈልግ፣ እና ልክ እንደዚህ አይነት ደግሞ የሪፍሌክሶሎጂ ትሪትመንቶችን ስንወስድ እጅግ በጣም አስፈላጊ ነው የሚባለው ኤምቶር ፓዝዌይ ነው። ስለዚህ በዛሬ ቪዲዮአችን ኤምቶር ፓዝዌይ ምንድን ነው ለአንድ ሰውነት ገንቢና ጡንቻውን በከፍተኛ ሁኔታ መገንባት ለሚፈልግ ሰው ኤምቶር ፓዝዌ የሚሰጠው ጥቅምና ተግባር ምንድን ነው የሚለውን ለመቃኘት እሞክራለሁ ማለት ነው። እንግዲህ ኤምቶር ፓዝዌ የምንለው እጅግ በጣም ብዙ ፕሮሰሶችን በውስጡ የሚይዝና በመስል ግንባታ ወይም ደግሞ በጡንቻ ግንባታ፣ ከዚህ በተጨማሪ ደግሞ በሴል ፕሮቲን ሲንተሲስ ላይ ትልቅ ሚናን የሚጫወትና ሲግናል የሚሰጥ ሴንተር ነው። ስለዚህ ኤምቶር ፓዝዌይን ማነቃቃት ማለት የጡንቻ ግንባታ ዘጠና ፐርሰንት በሚባል ሁኔታ ማፍጠን ማለት መቻል። ስለዚህ ይሄንን ኤምቶር ፓዝዌ ምንድነው ምንድን ነው ዋና ስራ የሚለውን ባጭሩ ለመግለጽ ልሞክርላችሁ። ኤምቶር ፓዝዌ እንግዲህ ሲዋን እና ሲቱ የምንላቸው የፓዝዌ አይነቶች አሉ። በዋነኝነት ከጡንቻ ግንባታ ጋር የሚገናኘው ኤምቶር ሲዋን የምንለው አካሄድ ነው። ኤምቶር ሲዋን እንግዲህ በዋነኝነት የጡንቻ ግንባታን ሲግናል ሲያደርግ የሚጠቀማቸው የራሱ የሆነ አካሄዶች አሉ። አንደኛው የኤዲፒ እና የኤቲፒ ትራንስፎርሜሽን ነው። እዚህ ጋር እንግዲህ ክሪያቲን ጥቅም ላይ የሚለው በዚህ ጉዳይ ነው። አንዳንድ ሰዎች እንግዲህ ክሪያቲንን እንደ ፕሪወርካውት ሰፕሊመንት አድርገው ይቆጥሩታል። ናት ፕሪወርካውት ሰፕሊመንት ፕሪወርካውት ሰፕሊመንት አይደለም የምንለው ለዛ ነው። ለምን አንደኛ ዛሬ እንደተጠቀማችሁ ልክ እንደ ካፌን፣ ሌሎቹ የፕሪወርካውት ሰፕሊመንቶች ለምሳሌ ቀይ ስር ጁስ ሊሆን ይችላል ቢትሩት ሰፕሊመንቶች ቀጥታ በአንድ ጊዜ አገልግሎት ላይ የሚውል አይነት አይደለም። ምንድን ነው በአንጻሩ ካላችሁ ነገር ግን በጡንቻችን ውስጥ ያለ የክርያቲን መጠን ወይም ደግሞ የክርያቲን ኮንሰንትሬሽን ከፍ እያለ ሲመጣ የኤዲፒ እና የኤቲፒ ትራንስፎርሜሽን እንዲቀያየር ማድረግ ነው። ይሄ ነው ኤምቶር ፓዝዌይ ላይ አንድ አገልግሎት የሚሰጠው ማለት ነው። ከዚህ በተጨማሪ እንግዲህ ኤምቶር ፓዝዌይ ጥሩ ሲሆን በሰውነታችን ውስጥ የሚገባው የዌይ ፕሮቲንን አጠቃቀም ከፍ እንዲል ያደርግልናል። ምክንያቱም ሆይ ፕሮቲን ሰውነታችን ውስጥ ቢኖር ነገር ግን ኤምቶር ፓዝዌይ የተስተካከለ ወይም ደግሞ ቡስት ያደረገ ካልሆነ ያንን ሆይ ፕሮቲን በአግባቡ መጠቀም አይችልም ማለት ነው። ስለዚህ ይሄንን ማወቅ መቻል አለብን። ሶ ኤምቶር ፓዝዌይን እንዴት ቡስት ማድረግ እንችላለን? የመጀመሪያው ሬዚስታንስ ትሬኒንግ ነው። ሬዚስታንስ ትሬኒንግ ስንል የተስተካከለ ጥሩ ፕሮግራም የወጣለት ሬዚስታንስ ትሬኒንግ መኖር መቻል አለበት። ይሄ መጀመሪያው። አንዳንዶች እንግዲህ ዝም ብለው ያለ ፕሮግራም ጂም ገብተው ሊሰሩ ይችላሉ። ይሄ በጣም ስህተት ነው። ሶ ኮንታክት በማድረግ እና ፕሮፌሽናሎችን በመጠየቅ ትክክለኛ የሆነ የሬዚስታንስ ትሬኒንግ ፕሮግራም መከተል ያስፈልጋል። ሁለተኛ ሪከቨር የምንለው ነው። ሪከቨር የምንለው እንግዲህ እና ትልቁ መፍትሄ እዚህ ጋር ሱስ የሆነብኝና የምታዩት ሪፍሌክሶሎጂ ነው። ይሄ እንግዲህ የኤምቶር ፓዝ ወይም ቡስት እንዲያደርግላችሁ ከሚያስፈልግ እጅግ በጣም አስፈላጊው ነገር ነው ምክንያቱም ኤምቶር ፓዝዌይ እንዳልኳችሁ መስልም ቢውልድ ለማድረግ እንዲሁም ደግሞ ያለውን የፕሮቲን ሲንተሲስ ከፍ ለማድረግ አንደኛው እጅግ በጣም አስፈላጊው ሪከቨሪ ነው። አንድ መስል እንግዲህ ከዳሜጅ በኋላ ሪከቨር ማድረግ ካልቻለ ሁሉም ነገር ገደል ይገባል። ስለዚህ ለሪከቨሪ ደግሞ ሪፍሌክሶሎጂ የማይተካ ሚና ያለው ነው። ለዛ ነው ሱስ ሆኖብኝ ራዲያንት ይሄንን ሪፍሌክሶሎጂ የምወስደው ማለት ነው። ሶስተኛው እንግዲህ የሉሲን ኮንቴንት ነው። አንድ ሰው እንግዲህ የሉሲን ኮንቴንት የሚጠቀመው ጥሩ ከሆነ የኤምቶር ፓዝዌን ለማነቃቃት እጅግ በጣም ይጠቅመዋል። እንግዲህ ሉሲን ኮንቴንት ከየት ነው የምታገኙት ካልን ለምሳሌ እንቁላል በመመገብ ሊሆን ይችላል፣ ስጋ ሊሆን ይችላል። ከዚህ በተጨማሪ ከምንም በላይ የዱባ ፍሬም በምትጠቀሙበት ሰዓት ላይ የሉሲን መጠናችሁ ከፍ ይላል። ስለዚህ ከዘጠኙ ኢሴንሻል አሚኖ አሲዶች ከነዚህ ውስጥ ደግሞ ከሶስቱ በጣም ብራንችድ ቼን አሚኖ አሲድ ከምንላቸው ውስጥ ሉሲን እጅግ በጣም ለጡንቻ ግንባታ አንደኛ የምንለው ነው። ሶ አንድ ሰው የዱባ ፍሬም በሚጠቀም ሰዓት የሉሲን መጠኑ ከፍ እያለ ይመጣል። ምስርም በሚመገብ ሰዓት የሉሲን መጠኑ ከፍ እያለ ይመጣል። ስለዚህ እነዚህ ደግሞ የኤምቶር ፓዝዌይን ለማነቃቃት እጅግ በጣም ጠቃሚዎች ናቸው። ሶ ኤምቶር ፓዝዌይ የምንለው ይሄ ነው። ስለዚህ የስፖርት ፕሮፌሽናልስ ልትሆኑ ትችላላችሁ። ስፖርተኞች ኤምቶርፓዝ ወይን ቡስት በማድረግ እንድትጠቀሙበት ምክር እሰጣችኋለሁ። ከዚህ በተጨማሪ ደግሞ ለሪፍሌክሶሎጂ እንደዚህ ወደ ራዲያንት ደግሞ ብቅ ብትሉ አቤላ ምርጥ አድርጎ አሳምሮ ይሰራላችኋል ማለት ነው። ወደ ራዲያንት ብቅ በሉ፣ ይህንን ሁሉ ነገር እዚሁ ታገኛላችሁ ማለት ነው። ሶ ኤምቶርፓዝ ወይን በእንደዚህ አይነት ሁኔታ ብታነቃቁት የጡንቻ ግንባታ ይፈጥናል። ላይክ ማድረግ ፎሎ ማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት መስጠት አትርሱ። መልካም ጊዜ ይሁንላችሁ።